ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን ከአምባሳደር ተስፋዬ አብዲ ያለፍንበት መንገድ ነፍጥ፣ ፖለቲካ፣ ዲፕሎማሲ አስደናቂ የሕይወት ገጠመኞች መጽሐፍ የመረጥንላችሁን ታሪክ ዛሬ የምናቀርብላችኋለን። ውድ ቤተሰቦቻችን ዝግጅታችንን መከታተል ስትጀምሩ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ቅጥፈት እንደ እውነት የሶቪየት አውሮፕላን በአየር መንገድ በተሳሳተ መንገድ የቀረበን ታሪክ ማስተካከል ጠቀሜታው ለትውልድ ይሆናል። ለኢትዮጵያ ጠቀሜታው የጎላውንና በተግባር የተፈተነውን የኢትዮጵያ አየር መንገድ የቦይንግ ስሪት ዘመናዊ የመንገደኛ ማመላለሻ አውሮፕላን አገልግሎት ከመጠቀም ይልቅ ወደ ሶቪየት ኅብረት ሠራሹ ኤርፍሎት አገልግሎት የኢትዮጵያ አየር መንገድ እንዲሸጋገር ፕሬዝዳንቱ ወስነው ይሄንንም በመቃወም አስጣልኳቸው የሚል አስተያየት ሲነገርና ተጽፎም አነበብኩኝ። በአንድ የታሪክ አጋጣሚ ውስጥ ፍጹም ያልሆነና ያልተደረገ ነገር ጊዜው ርቋል የሚያስታውሰው የለም ተብሎህ እውነት ሲዛባ ስታይ ውስጥህ ቢላወስ አያስገርምም። ከላይ ያነሳሁት የኢትዮጵያ አየር መንገድ ጉዳይ በመድረክ ላይ ሲነሳና ውሳኔው ሲሰጥ በቦታው ስለነበርኩኝ አውቀዋለሁ። እናም የሆነው እንዲህ ነበረ። ንዋይ ፈሶበትና ከሀገረ ልማታዊ መዋል ቅድሚያ ተሰጥቶት የተደራጀው የኢትዮጵያ አየር ኃይል መሳሪያና የአውሮፕላን አጠቃቀም ላይ የተፈጠረውን ችግር በማስተዋል ሁኔታው በድጋሚ እንዳይፈጠር በማሰብ የአገር መከላከያ ሚኒስቴር ባቀረበው አጀንዳ ላይ ለመነጋገር ፕሬዝዳንቱ ቢሮ ስብሰባ ተጠራ። ኢትዮጵያን የገጠሟትን ድንገተኛ የጦር መሣሪያ ዕቀባና ክልከላ አስመልክቶ በአየር ኃይሉ ላይ የተፈጠረው እንዳያጋጥም ጥንቃቄ ለማድረግ ሲታሰብ አየር መንገዱን በዚህ አጋጣሚ አደጋ ላይ እንዳይወድቅ አንድ አንድ ጥንቃቄ የሚያስፈልጋቸው የጥገናና የመሣሪያ ጥረት ጉዳይ አጀንዳዎችም በስብሰባው ላይ በተጓዳኝ ተነሱ። ይህ በመከላከያ ሚኒስቴር ባለስልጣናት ጥያቄ የአገሩ መሪ በተገኙበትና ሌሎችም የመንግስት ከፍተኛ የአመራር አካላት ባሉበት ቦታ የተደረገ ስብሰባ ላይ እኔም ስለሚመለከተኝ ተገኝቼ ነበረ። በስብሰባው የተነሳው ከሶማሊያ ጋር ጦርነት ባጋጠመ ወቅት አገሪቱ ከምዕራባውያን በተለይም ከአሜሪካ ጋር በተፈጠረ የትብብር ችግር ሳቢያ በድንገት አየር ኃይሏን ከአሜሪካ ሠራሽ ጀት ወደ ሶቪየት ሚግ አውሮፕላኖች ማዛወርን ተከትሎ የገጠማት ከጥገና ጋር የተያያዘ ችግር እንዴት ሊፈታ ይችላል የሚል ነበረ። ወደፊትም ኢትዮጵያን ተመሳሳይ ችግር እንዳይገጥማት ምን መደረግ አለበት የሚል ጥያቄ ተነስቶ ውይይት ተደርጓል። በውይይቱም ምንም እንኳ በሶማሊያ ወረራ ጊዜ ለችግራችን ሶቪየቶቹ ቢደርሱልንም እነሱ የሰጡን የሚግ ጀቶች የተወሰኑ ሰዓት ከበረሩ በኋላ ሞተራቸው ተፈቶ ለጥገና ወደ ሶቪየት ኅብረት ተልኮ በግድ መጠገን አለባቸው የሚለው አስቸጋሪ ሁኔታ እንዴት መፈታት እንዳለበት ተነሳ። ዋናው ጉዳይ የጄቶቹ ሞተሮች በእኛ ቴክኒሻኖች ብቃት በአገር ውስጥ በአስተማማኝ አስፈላጊው ፍተሻና እድሳት ሊደረግላቸው ሲቻል ሶቪቶቹ የግድ ሞተሮቹ ባህር ማዶ ድረስ ተጭነው እንዲሄዱ አገሪቱን ባስገቡት ውል መሠረት ማስገደዳቸው ጥሩ ሆኖ አልተገኘም። የመከላከያ ትጥቅና ስንቅ ወይም ሎጂስቲክስ ኃላፊ የነበሩት ጀነራል አበበ ወልደ ማርያም ሲያስረዱህ እንዲህ ያለው አካሄድ የውጭ ምንዛሪያችንን የሚያሟጥጥና አገራዊ የቴክኒክ ብቃታችንን የሚያኮስስ ነው ሲሉ ጉዳዩም በስፋት ተንትነው ያቀርባሉ። ከዚህም ጋር ሶቪየቶቹ የጀት ሞተሮቹን አገራቸው ወስደው ከጠገኑ በኋላ ተመልሶ እስከሚመጣ አውሮፕላኑ ከበረራ ውጭ የሚቆይበት የጊዜ ርዝማኔ ለመስሪያ ቤቱ ግዳጅ አፈጻጸም እንቅፋት ስለሚሆን በፍጹም ይህንን አቅጣጫ መከተል አይገባንም በሚል ውይይቱ ተደረገ። በዚህ አጋጣሚ የአየር መንገድ አውሮፕላን ጉዳይ በተዛማጅነት ተነሳ። ይህ ጉዳይም የሶቪየት ስሪት የሆነ አውሮፕላን በዚያ ወቅት በኢትዮጵያ አየር መንገድ ውስጥ በተለያየ የበረራና የመንገደኛ አገልግሎት ውስጥ ጨርሶ ስላልነበረና ያለው የቦይንግ አውሮፕላን ብቻ በመሆኑ አሜሪካኖቹ ከሶማሊያ ጋር ጦርነቱ ሲጀመር በተዋጊ ጀቶቹ ላይ እገዳ በማድረጋቸው ወደ ሚግ አውሮፕላኖች ተገደን በተሸጋገርንበት ጊዜ እንደ ገጠመን ያለው የለውጥ ችግር ቢከሰትስ የሚለው ጉዳይ እንደ ሐሳብ ከባለስልጣኖቹ ተነሳ። ለዚህ ሐሳብ መነሻ ሆኖ የቀረበው ነጥብም አሜሪካና የአውሮፓ መንግስታት የምንጠቀምበትን የቦይንግ አውሮፕላንና የአውሮፕላን መለዋወጫ ዕቃዎች በኤፍ አምስት አውሮፕላኖች ላይ እንደሆነው ቢገቱና ቢከለክሉን አየር መንገዳችን በረራውን አቁሞ ወደ ሌላ አማራጭ እስክንሸጋገር ሥራው እንዳይሰናከል የሶቪየት ስሪት የሆኑ አንድ ወይም ሁለት የመንገደኛና ጭነት አውሮፕላኖች ቢቀላቀል ለችግር ጊዜ ዋስትና ስለሚረዳ በዚያ አጋጣሚ ብናየው የሚል ሐሳብ በመከላከያ ረዳት የሎጂስቲክሱ ባለሙያ ቀረበ። በማብራራትም የኢትዮጵያ አየር መንገድን ቦይንግ አገልግሎት ሳናውክና ሳንለውጥ ለክፉ ጊዜ ለአየር መንገዱ የሚረዳ ጥቂት የሶቪየት መጓጓዣ አውሮፕላን መቀላቀሉ ለችግር መጠባበቂያ ይረዳ እንደሆን ብንመለከት የሚል ሐሳብ በአስተያየት መልክ ተነሳ። ይሄም የስብሰባው ሂደት የፈጠረው እንጂ የዕለቱ አጀንዳ ውስጥ አልነበረም። ሐሳቡም ሳንዘጋጅበትና ሳንጠነቀቅ በአንድ አጋጣሚ የቦይንግ አገልግሎት ችግር ቢፈጥርብን እጃችን እንዳይያዝ ለጥንቃቄ የሌላ ወዳጅ ሀገር ስሪት አውሮፕላን አዘጋጅተን ብንገኝ ቀዳሚ ያደርገናል ከሚል ነበረ። በዚህ የሐሳብ ልውውጥም የአየር ኃይሉ ተወካይ የገጠመውን ችግር አብራራ። ይሄም ከላይ እንደተነሳው ሶቪየቶቹ በሚግ አውሮፕላንና በሌሎች አውሮፕላኖች እንደሚያደርጉት የበረራ መስመር ጥገናን ባይቃወሙና ቀላል ጥገናን እንቅፋት ባይፈጥሩም የአውሮፕላኖች ሞተር የዴፖ ጥገናና ሁለንተናዊ የስድስት ወርና ዓመት ወይንም የተወሰኑ ሰዓታት ማብቂያ አጠቃላይ ጥገና ሲያስፈልግ ግን አያስነኩም። የኢትዮጵያ ቴክኒሻኖች በሁሉም መስክ ብቃት ያላቸው መሆኑ የተረጋገጠና ከማንም የማያንሱ ቢሆንም የሶቪየቶቹ ብሔራዊ ጥቅማዊ የመሣሪያ ትብብርና ሽያጭ ፖሊሲያቸው የውጭ ምንዛሪ መሠረት እንዲሆን የቴክኖሎጂ ማስተላለፍን አይፈቅዱም ነበረ። ለዚህም ነበረ ሞተሩ ተፈቶ ወደ ሶቪየት ህብረት ይላካል የሚል ውል ያመጡት። ይሄ ውል ሲፈረም የኢትዮጵያ መንግሥት አይሆንም ለማለት አቅም አልነበረውም። አሜሪካኖች ፊታቸውን ሲያዞሩብን እንደምን ከሶቪየት ግንኙነት እንደመጣ ወቅቱና ሁኔታው ይታወቃልና የተባለው። የእኛ ቴክኒሻኖች ደግሞ ከፍተኛ ብቃት ያላቸውና የሌላም አገር አየር መንገድ አውሮፕላኖች የሚጠግኑ ቢሆንም የሶቪየቶች አሰራር ቦታ አይሰጠንም፣ የጥገና አቅማችንን በማሳነስ ዕውቀታችንን ይጥለዋል። ስለዚህ ጉዳዩ አየር መንገዳችንን ስለሚፈታተን ለጊዜው ይጠቅማል ብለን የሶቪየት አውሮፕላን ብንቀላቅል የጥገና ሰዓታቸው ሲደርስ እንደ ሚጉ ሞተሩ እየወለቀ ወደ ሶቪየት ይላክ በማለት እጃችንን ስለሚያስሩን አይሆንምና ወደፊት አስገዳጅ ሁኔታ እስከሚመጣ ይቆየን ተብሎ በዚህ ስብሰባ ላይ ሐሳቡ ይሞታል። ይህን ቆም ብሎ የማየት ምክክርና ለችግር ጊዜ መዘጋጀት ውይይት የሀገሩ መሪ በመረዳታቸውና በስብሰባው ላይ ያሉ ባለሥልጣናት በሙሉ ስለተስማሙ ተስማሙ ቦይንግ ችግር በተፈጠረ ጊዜ ወደፊት የምንመለከተው ጉዳይ እስከሚሆን ድረስ ይሄ ለአሁኑ ስለማይረዳን ሐሳቡ ይቅር ተብሎ ተዘጋ። ይሄ ሁኔታ በዚህ መልክ የታየ ሆኖ ሳለ ሐሳብ ያስለወጠ ወይንም እኔ ነኝ ይሄንን እንዲቀየርና የሶቪየት አውሮፕላን እንዳይገባ ያደረኩት የሚለው ነገር ከየትም የመጣ ጉዳይ ሊሆን አይችልም። ጫፍ ይዞ አጥናፍ የረገጠ አስገራሚ ነገር ነው። የሶቪየት የመጓጓዣ አውሮፕላን አየር መንገዳችን እንዳይቀበል በስብሰባው ላይ መግባባት የተደረሰውና ሊቀመንበሩም ሐሳቡን የደገፉት በአየር ኃይል ውስጥ ከሶቪየቶች ጋር የነበረ ልምድ በራሱ ፈታኝ ስለነበረ ነው በቦይንግ በኩል ችግሩ እንደሚፈጠር የሚያሳይ ምንም ፍንጭ ሳይኖር እርምጃ መውሰድ የማያስፈልግ ችግርን መጋበዝ እንዳይሆን በመታመኑ እንጂ ሐሳብ የማስለወጥ ወይንም የፕሬዝዳንቱ ወደ ራሺያ ሰራሽ መጓጓዣ አየር መንገዱን የመውሰድ ሙከራም በአገሩ አልተደረገም። እውነቱም ይሄ ስለሆነ ለታሪኩ መታረሚያ ይሆን ዘንድ አቅርቤዋለሁ። ጠቅላይ ሚኒስትሩን ያፈናቀለው ስብሰባ መሪው በጊዜው እንደ ተለዋዋጭ ባሕሪያቸው ተቃውሞ ሲቀርብ ያዳምጣሉ፣ አያደምጡምም። በቲያትርና ትርምስ ያልታጀበ አስተያየት ሲቀርብ በውል ያደምጣሉ፣ ይወያያሉ። ሐሳቦችና አስተያየቶች በራስ ፍላጎት ወይም በአትርሱኝ ባዮች ግፊትና የእሳት ለኳሽና አቀጣጣይ ተናጋሪ ወይንም ሐሳዊ አማካሪዎች በተነሱ ጉዳዮች ላይ አስመሳይ ሐሳብ ከገፋፉ ይከተላሉ። ብዙውን ጊዜም አነሳሾቹም የሚያቀርቧቸው ሐሳቦች በሥልጣን ሥጋት ተቆርቋሪነት ሐተታና ቅስቀሳ ቅድመ ዝግጅት ይሆናል። የሥልጣን ሥጋት ዋና ትኩረት ስለነበረና ፕሬዝዳንቱ ቁጡነት ስለበዛባቸው ሁሉም እየሰጋ ከፕሬዝዳንቱ ጋር ቀጠሮ ከነበረው ለስብሰባ መሪውን ቀድሞ ያገኘ ግለሰብ ከቢሮአቸው ሲወጣ ሁኔታዎችን ለመረዳትና ለመዘጋጀት ይሯሯጣል። ለመነጋገር ወይም ለመወያየት መሪው ጋር የሚቀርብ ከሆነ አደጋ እንዳይገጥመው ቀድሞት መሪውን ለማነጋገር የገባ ሰው የሚቀርበው ከሆነ ሲወጣ ጠብቆ ተራውን ከመግባቱ በፊት እንዴት ናቸው? መንጋጋቸውን ይነክሳሉ ወይ፣ ከመቀመጫቸው ብድግ ብድግ ይላሉ ወይ አይናቸው እየፈጠነ ግራና ቀኝ ያማትራሉ ወይ አገጫቸውን በቀኝ እጃቸው ደግፈው ይኮሳተራሉ ወይ በማለት ያሉበትን የስሜት ሁኔታ በመጠያየቅ ተዘጋጅቶ ለመግባት መሞከር የተለመደ ነበረ። ቀረብ ብሎ መሪውን ያወቃቸው ባለሥልጣን ሁሉ በወቅቱ ይሄንን የመናደድና የብስጭት ሁኔታቸውን የሚገልጹ ምልክቶችን በማጤን ከመቅረቡ በፊት ከተሳካለት የመጨነቅ ጥንቃቄ አይሉት ወሬ አግኝቶ ለመግባት የሚደረገው ሙከራ መግባቱ ላይቀርና ልዩነት ላያመጣ ስጋት የሚፈጥረው አባዜ ነበረ። ይህም እንደ ሁኔታው የፖለቲካ አስተያየትና ስሜታዊነት መሪውን የሚዘውራቸው እንደነበሩ የሚያሳይ ነው። በስብሰባዎችም ዝግጅት በማድረግ አቋም ለማስለወጥ እንዲጠቅሙ ነጥብ የተበጀላቸው ጉዳዮችን እያቀረቡ የውይይት አቅጣጫን እንደፈለጋቸው ለመዘወር ትልሞች ነበሩ። በአንድ ስብሰባ ላይ ውይይቱ ወደሚፈልጉት አቅጣጫ እንዲሄድላቸው ከተሰብሳቢው ውስጥ የሐሳብ ደጋፊዎች በየጥጋቱ እንዲቀመጡ ይደረግና ተመራጭ የሆነ ሐሳብ በማቅረብ የሌላ ሰው ተቃዋሚ ሐሳብ እንዳይደመጥ ይደረግ ነበረ። በዚህ አይነት ብዙ ሕዝባዊና ሀገራዊ አጀንዳዎች አደጋ ነበረባቸው። ተቃውሞ የለም ደፋር አልታየም ብለው የሚናገሩ ከቀድሞ ባለሥልጣኖች ደግሞ ዋና ጸረ ድፍረት ነበሩ። እነዚህ ሰዎች በነበሩበት ስብሰባ ላይ የሆነውን በተጨባጭ መመልከት ይቻላል። ጋኖች አለቁና ምንቸቶች ጋን ሆኑ እየሆነ ብዙ ሲባል ይደመጣል። ይህንን አስመልክቶ ድፍረት የፈጠረውን አፈናቃይ ጉዳይ እንመልከት። አብረን ከሠራናቸው ጓደኞቼ ባለመቋረጥ ከሚደርሱኝ ደብዳቤዎች አንዱ የሆነውና ዋና ጸሐፊና ጠቅላይ ሚኒስትር ከነበረው ወዳጄ በእጅ ጽሑፍ የተላከልኝ አንድ ደብዳቤ በወቅቱ የነበረውን በድፍረት የመናገርና ያለመናገርን አድርባያዊ የሰዎችን ባሕሪ ያሳያል። በሀገሪቱ ችግር ውጥረት በበረታበትና ህወሀትና የኤርትራ ነጻ አውጪ ተዋጊዎች ወደ መሃል ሀገር በገፉበት ጊዜ ፕሬዝዳንቱ የመከላከያ አመራሮችንና የተወሰኑ ባለሥልጣናትን ስብሰባ ጠሩ። ስብሰባውን በሚከተለው ሁኔታ የተካሄደ መሆኑን ጠቅላይ ሚኒስትሩ በጻፈልኝ ደብዳቤ አትቷል። በውጭ ሀገር ተመድቤ መሥራት ከጀመርኩና ወደ ስደትም ካመራው በኋላ ዘወትር ተቀራርበን የምንወያየው ልባዊ ጭውውት ስለቀረ በየጊዜው ረዥም ደብዳቤ በመጽሐፍ እየላከ የውስጣችንን እንወያያለን። ስለዚህም ሁኔታ አስራ አራት ገጽ በፈጀ ደብዳቤ ትክክለኛውን ስዕል ላከልኝ። በመጽሐፉም ቈይቶ በመጠኑም ጠቅሶታል። በጻፈልኝ ደብዳቤ መሠረት ጥቅምት 25 1982 ዓ ም ቅዳሜ በሁለት ሰዓት ስብሰባ ተጠራን። የጦር አዛዦችና የተወሰኑ የመንግስት ባለስልጣናት በስብሰባው ላይ ተገኘን። የስብሰባው ዓላማ ሰራዊት ምልመላን የሚመለከት ሲሆን ከዚህ ጋር ተያይዞ በጀትና የሎጂስቲክስ ጉዳዮችም እንደሚነሱ ተነገረን። ስብሰባው በመሪው መግቢያ ንግግር ተከፈተ። በንግግሩም አገራችን ከፍተኛ አደጋ ላይ ወድቃለች። ልትበታተን ነው። በኤርትራና በትግራይ ወንበዴዎች ኃይላቸውን አጠናክረው የመጨረሻ ዘመቻ ለማካሄድ እየተዘጋጁ ሲሆን በእኛ በኩል ግን በቂ ዝግጅት የለንም። አገሪቱ ያላትን ጥሪት በሙሉ አሟጣ ለመጨረሻውና ለወሳኙ ትግል መዘጋጀት አለባት። ስለዚህ ጃኬታችንንም ቢሆን ሸጠን ጦራችንን ማጠናከር አለብን። በአሁኑ ጊዜ የእነሱ ተዋጊ ወደ መቶ ሺህ እየተጠጋ ስለሆነ ቢያንስ የእኛ ሰራዊት ወደ አንድ ሚሊዮን መድረስ አለበት በማለት ንግግር ቀጠሉ። ደነገጥኩኝ። ሰውየውን ትክብዬ ተመለከትኩኝ። ስሜቴ ተለዋወጠ። አብዷል፣ እንዲህ አልኩኝ በሐሳቤ። በእጃችን አምስት መቶ ሺህ ወታደር መኖሩን ስለማውቅ አንድ ሚሊዮን ሰራዊት እንዲኖረን ከተፈለገ በተጨማሪ ግማሽ ሚሊዮን እንድንቀጥር ተፈልጓል አልኩኝ። በለየለት ሁኔታ ከተጨባጭ ሁኔታ ተፋቷል፣ አልኩኝ። ንግግሩን በመቀጠል ሌላ ምርጫ የለንም ወይ ኤርትራ እንድትገነጠል ማድረግ ወይንም ሕዝቡን ቀስቅሰንና መልምለን አፋጥነን መዋጋትና አገራችንን ከውድቀት ማዳን ስለሆነ ሆነ በአስቸኳይ ምልመላውም መቀጠል አለብን። ግማሽ ሚሊየን ሰራዊት በማደራጀት የአገሪቱን ጥሪት በሙሉ ለጦርነት ማዋል አለብን። ከዚህ የተለያላችሁ ብሎ ንግግሩን አቆመ። መከላከያ ሚኒስትሩ ለምን ተጨማሪ ምልመላ እንዳስፈለገ ገለጻ አደረጉ። መሪው ሰውየውን ቀጠል አድርጎ በዚህ ሰራዊት ለመደገፍ የሚያስችል አቅም እንደሌለ እናውቃለሁ፣ ግን ምርጫ የለንም ብሎ መድረኩን ለሌሎች ሰጠ። ምክትል ዋና ጸሐፊውና ታዋቂው አስመሳይ ቀበል አድርጎ ልማት ሊመጣ የሚችለው ሰላም ሲኖር ነው። ሰላም ደግሞ በፍላጎት ብቻ አይመጣም። በየአቅጣጫው የተከፈተውን ውጊያ ለመቋቋም ለመቋቋምና ሰላምን ለማስፈን የሚቻለው በተመጣጣኝ ኃይል ጠላታችንን ለመቋቋም ስንችል ብቻ ነው። ስለሆነም ከውስጥም ከውጭም የምንገኘው ገንዘብ ንብረትና መሳሪያ ያሰባስበን ጓድ መሪያችን ባሳሰቡት መሰረት የሰራዊት ምልመላ ባፋጣይ ማካሄድ አለብን። ገንዘብ የለም እየተባለ ሰንካላ ምክንያት በመስጠት ምልምላው ማዘግየት ኃላፊነት እንዳለመወጣት ይቆጠራል እያለ እጁን በማወራጨት ተናገረ። ሰውየውም በፈገግታ የንግግሩን ሐሳብ በመደገፍ ሲገልጹ፣ ተናጋሪው በፈገግታ ደስታውን ገለጸ። ተናጋሪው እኔን ለመጎንተል እንደነበረ ገብቶኛል። በሸኩኝ ዝም ብዬ አዳመጥኩት። ከዚህ በኋላ የሚኒስትሮች ምክር ቤት ምክትል ሰብሳቢው ንግግር ማድረግ ጀመረ። በእውነቱ የቀረበው ሐሳብ ትክክለኛና የሚደገፍ ነው። ሌላ ምርጫ እንደሌለን ግልጽ ነው። ሆኖም በአፈጻጸም ረገድ አንዳንድ ችግር ስላለ ምልመላውን በደረጃ እናድርገው። በቅድሚያ መቶ ሺህ መመልመልና አሰልጥኖ ወደ ጦር ሜዳ ካሰማራን በኋላ ሌላ መቶ ሺህ እንመለምላለን በዚህ ዐይነት የሚፈለገውን ኃይል ማሟላት ይቻላል ብሎ ተለዋጭ ሐሳብ አቀረበ። ይህንን ሐሳብ ሰውየው የደገፉት አይመስልም። ፊታቸውን አኮሳትረው ሌሎቻችሁስ ምን ትላላችሁ? አሉ። የመምሪያው ኃላፊ እጃውጣ ተፈቀደለት። በአድርባይነቱ የታወቀ ወራዳ ግለሰብ በመሆኑ ሰውየውን ለማስደሰት የማያደርገው የማይፈነቅለው ድንጋይ የለም በሰውየው ተወዳጅነት ለማግኘት እናቱን እንኳን ለመሸጥ የማይመለስ አሳዛኝ ፍጡር ስለሆነ በዚህ ስብሰባ የሰውየውን ሐሳብ ሙሉ በሙሉ እንደሚደግፍ አቋሙን ከገለጸ በኋላ አፈጻጸሙን በሚመለከት ግን አግባብ ያላቸው ሰዎች ተሰባስበው ዕቅድ ይንደፉ ብሎ ሐሳቡን ደመደመ። ሰውየው እንደ ተለመደው ጓድ እንዳለው ብንፈጽም ይሻላል፣ ምን ይመስልሃል? ብሎ ወደ እኔ ተመለከተ። ድጋፍ እንድሰጥ ፈልጎ ነበር ጥያቄ ወደ እኔ የሰነዘረው። የእኔ አስተያየት ግን ከሁሉም የተለየ በመሆኑ ልናገር አልናገር እያልኩኝ ካመነታሁኝ በኋላ መናገሩ ይሻላል በማለት ንግግሬን ቀጠልኩኝ። በርካታ ጉዳዮችን በማንሳት ሰፊ ንግግር አደረግኩኝ። በጥቅሉ ይዘቱ እንደሚከተለው ነበረ። በአሁኑ ጊዜ በእጃችን ግማሽ ሚሊዮን ሰራዊት የሚገኝ ሲሆን፣ ይሄ ብዛት ኢትዮጵያ ካላት አቅም አንጻር ሲታይ ከሚያስፈልገው በላይ ነው። ችግራችን የሰራዊት ብዛት ወይም ማነስ ሳይሆን የአመራር ችግር ይመስለኛል። ከዚህም በላይ በቂ ስልጠና የሌለው ሰራዊት ነው። ከየቦታው ያለፍላጎቱና ፍላጎቱና ያለ ፈቃዱ የምናሰባስበው ሰራዊት ተዋጊ ሊሆን አይችልም። ስለዚህ አሁን ካለ ሰራዊት መቶ ሺህ ያክል መርጠን ጥልቀት ያለው ወታደራዊ ሥልጠና በመስጠት መኮንኖችንም በተመሳሳይ መልኩ አሰልጥነን ለውጊያ ብናሰማራ ውጤት ያስገኝልናል የሚል አስተያየት አለኝ። በተመሳሳይ ደረጃ ገበሬዎችን ሰብስበን ወደ ጦርነት ብንማግዳቸው ትርፉ ዕልቂት ነው የሚሆነው። ከዚህም በላይ ገንዘብ የለም። አሁን ላለው ሰራዊት እንኳ ደሞዝ መክፈል አልቻልንም። በየጊዜው እያስገደድን ሰራዊት በመመልመላችን ኅብረተሰቡ ተማሯል። እንኳን ግማሽ ሚሊዮን ሃምሳ ሺህ ለመመልመል ከእንግዲህ ወዲህ የሚቻል አይመስለኝም። ውጤት የሚገኘው ከብዛት ሳይሆን ከጥራት በመሆኑ ይህንን መርሳት የለብንም ብዬ ንግግሬ እንደመደምኩኝ ሰውየው ከንፈሩንና ጉልሙን መንከስ ጀመረ። ፊቱ ተለዋውጦ ወደ እኔ የተመለከተ ወደ ጣሪያው መመልከት ጀመረ። ሐሳቡን ባለመደገፌ ቅር እንደሚለውና እንደሚያስቆጣው እያወቅኩኝ ነበር የተናገርኩት። ራሱን መቆጣጠር ሞከረ። ከጥቂት ጊዜ በኋላ አሁን እንደ ተባለው ችግር መኖሩ ግልጽ ነው። ለአገራችን ችግር እንዳለባት እንደ ወቅቱ ሁኔታ ወቅታዊ መፍትሄ እየሰጠን ካልሄድን ራሳችንን ለውድቀት መዳረግ ይሆናል። እጃችንን አስረን ራሳችንን ለጠላት መስጠት ይሆናል። ይህ ከተፈለገ መልካም ብሎ ዝም አለ። በአዳራሹ ጸጥታ ሰፈነ። ከጥቂት ደቂቃ በኋላ ልማደኛው መምሪያ ኃላፊ ጉሮሮውን አስተካክሎ ምልመላውን ያለ መደገፍ በአገርና በሕዝብ ላይ መፍረድ ነው ብሎ ንግግሩን ደመደመ። ሌሎችም ለማስደሰት የሚሆን ንግግር ተናገሩ። ምልመላው እንዲቀጥል ተወስኖ ስብሰባው አበቃ። ከስብሰባው በኋላ ከማንም ጋር ሳልነጋገር ወደ ቤቴ ሄድኩኝ። ቆየት ብዬ ቤቴ ራት ለመብላት እየተዘጋጀው እያለሁ ሠራተኛችን አንድ ኢንቬሎፕ አምጥታ ሰጠችኝ። ሌላም ኢንቬሎፕ በውስጡ አገኘው። ምን ማለት ነው ብዬ ሁለቱንም ከፈትኩኝ። ሁለት ወረቀቶች አገኘው። አንደኛውንም አነበብኩት፣ ሁለተኛውንም አነበብኩት። አንደኛው ከሥልጣን መባረሬን፣ ሁለተኛው ምክትል ጠቅላይ ሚኒስትሩ በተጠባባቂነት መመደቡን የሚያበስሩ ሆነው አገኘኋቸው። እንደገና ማክሰኞ የፖለቲካ ቢሮ ስብሰባ እኔ በሌለሁበት ተጠራ። ሰውየው አምርሮ በእኔ ላይ ጥፋቶችን ለመደርደር ሞከረ። በጠዋት ሥራ አይገባም። ውሳኔ በመስጠት ላይ ችግር አለበት፣ ተግባብቶ መሥራት አይችልም የሚሉ ተደረደሩ። በዚህ ቅስቀሳ የተለየ ክፉ ውሳኔ ለመስጠት ሐሳብ ነበረው። ጠላቶቼ ከመናገራቸው በፊት ረዥም ጊዜ ያገለገለ ሰው በአንድ ደብዳቤ ማሰናበት አግባብ ያለመሆኑን ገልጠው የበሰሉ የፖለቲካ ቢሮ ሰዎች ውሳኔውን ለመለወጥ የማይቻል ከሆነ ሙሉ ጡረታ መብቱ ተጠብቆ በነጻነት እንዲኖር ይደረግ የሚል ሐሳብ አቀረቡ። በዚሁ በጡረታ እንዲገለል ተወሰነ በማለት ደብዳቤው ጠቅላይ ሚኒስትሩን ከሥራ ያፈናቀለውን ጉዳይ ይገልጻል። እዚህ ላይ ያለው ትልቁ ቁም ነገር ጠቅላይ ሚኒስትሩ ሐሳብ በማቅረቡና የመሪውን ሐሳብ በመቃወሙ የተነሳ በተራ ደብዳቤ ከስፍራው መነሳቱ ብቻም አይደለም፤ ይልቅስ በዚያ ወቅት ይካሄዱ የነበሩ ስብሰባዎች እንዴት ባለ ሁኔታ ታላላቅና ወሳኝ አጀንዳዎችን ወደሚፈልጉት አቅጣጫ ለመምራት አድርባዮችን እንደሚጠቀሙ በግልጽ የሚያሳይ ነበረ። ግለሰቦችን በስም ጠቅሶ የጻፈ ቢሆንም በእገሌነት አስፍሬዋለሁ። እንዲህ ያሉ በርካታ ስብሰባዎችን ተካፍለን አልፈናል። እያደርም የዋናዎቹን ባለሥልጣናት ሐሳብ መቃወምን እንደሚያስከትል አይተን ትምህርት ወስደናል። ታምራት ፈረደ ላይ እርምጃ ለመውሰድ ሲባል በስብሰባ የተሠራውን ድራማ ቀደም ብዬ ተርኬያለው። ያለፍንበት መንገድ መቼም አጃይብ የሚባል ቢሆንም ኖረንበት አልፈነዋል። ቀሪው ትውልድ ሊማርበት የሚገባ ታሪክ ነው። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን በአምባሳደር ተስፋዬ አብዲ ከተጻፈው ያለፍንበት መንገድ መጽሐፍ የመረጥንላችሁን ታሪክ አቅርበናል። ውድ ቤተሰቦቻችን በቀጣይ በሌላ ታሪክ እንገናኛለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።